ለስምኦንም ታይቶታል እና ይህንን በወንጌል ላይ ቅድም ቅዳሴ ላይ ሉቃስ 24 ቁጥር 33 ሲነበብ በሰፊው ተብረናል። የኤማሁስ መንገደኞች ሲገቡ ጉባኤው ቤቱ እያለ ያገኘው ቃል ነበር እና እነሱም የራሳቸውን ተረኩላቸው እና ጌታ የተነሳው ሙታን ሁሉ ይዞ ነው። ሙታን ሁሉ ይዞ ነው። ከሱ በፊት የወደቀውን በሙሉ ይዞ ነው የተነሳው ምስጋናና ክብር ለስሙ ይሁን። ጌታ ተናግረዋል፣ ስንዴ ወደ መሬት ስትወድቅ ብዙ ሁና ትነሳለች። ካልተዘራች ካልበቀለች ግን ብቻዋን ነው የምትቀራው። እኔም ወደ መሬት ወርጄ ስነሳ ብዙውን ይዤው ነው የምነሳው ብሎ ነበር እና ሁላችን ይዞ ነው የተነሳው፣ ሁላችን ይዞ ነው የተነሳው። ለዚያ ነው ዛሬ በኤፌሶ መልእክት ላይም ቅድም እንደሰማችሁት በላይ በሰማይ ያለውን አስቡ ከጌታ ጋር ሕይወታችሁ ተሰውሯል ብንባለው ሁሉና በእውነት ሁላችን በኃጢአት ሙታን ነበርንና በደሙ አጥቦ ከፍርድ አድኖናልና ተነስቶ ያስነሳን ጌታችን ክብሩ ለዘላለም የተመሰገነ ይሁን። ዛሬ እናቶች ቀን ነው። የእመቤታችን ልደትም ትናንትና ዓርብ ዕለት አክብረናል በየቤተ ክርስቲያኑ። እና እሱን በተመለከተ ትንሽ እንድንማር ነው ዛሬ ያሰብኩት። በየአመቱ ይህን ነገር እናከብረዋለን በቤተክርስቲያናችን። በዚህ ሀገር ከወረስናቸው ወይም ካገኘናቸው ናቸው መልካም ነገሮች አንዱ የእናቶች ቀን፣ የአባቶች ቀን፣ ታንክስ ጊቪንግ፣ ሌላው ደግሞ ያው እንደኛ ክሪስማስ ክሪስትማስ እና ኢስተር ፋሲካ ናቸው። ሌሎችም ብዙ ነገሮች አሉ። በእውነት በጣም ብዙ ነገር እዚህ ሀገር ላይ ያለው መልካም ነገር በጣም ብዙ መሆኑን የሚታወቀው ሰው ሁሉ ወደዚህ መምጣት በመፈለጉ ነው፣ አይደለም? ሰው ሁሉ ወደዚህ መምጣት የሚፈልገው እዚህ ሀገር መልካም ነገር እና ግን የሚገርመው ነገር ምን እንላለን፣ ብዙ ጊዜ ደግሞ ምናምን እንላለን። እንዲያው ብዙ ነገር ነው በብዙ ነገር ነው የምናማው። እውነት ነው፣ የሚያሳማ ነገር አለ። መቼስ ስልጣኔ እድገት ብቻውን አይመጣም። የራሱ የሆነ እዳ አለው ግን በጣም ብዙ መልካም ነገር እዚህ ሀገር ላይ አለ። ህግ ማክበር፣ ሰውን ማክበር፣ በስርዓት መኖር፣ በልክ መኖር በጣም በጣም የሚገርም ብዙ ነገር አለ። ከነዚያ መልካም ነገሮች መካከል አንዱ ዛሬ በመላው አሜሪካ ዩናይትድ ስቴት ማለት ነው የእናቶች ቀን ይከበራል። ሌሎችም በምዕራብ ዓለም ያላቸው ልምድ ቢኖራቸው ቀናቸው እኛ ጋር አንድ አይመስለኝም። ግን ዛሬ በእኛ በዩናይትድ ስቴትስ የእናቶች ቀን ይታሰባል። የአባቶች ቀን ደግሞ ትንሽ ቆይቶ ይመጣል። ክፍሉን አነበውና መጽሐፍ ቅዱስ ስለ እናቶች ስለ አባቶች ምንድን ነው የሚለው? እኛስ ከእናት ከአባቶቻችን ምንድን ነው የተማርነው? ትዝታችን ምንድን ነው? በህይወት ካሉም አሉ፣ ካለፉም አለፉ። ግን እናትን ሞት እናት ከመሆን አይከለክላትም አይደለም አባትንም ሞት አባት ከመሆን አይከለክለውም ዘርተክቶ ተከቶ ነው የሄደው ዘርተክታ ነው የሄደችው ካሉም ደግሞ አሉ እንደገናም ደግሞ እናቶቹ ናችሁ አባቶቹ ናችሁ ደግሞ በብዙ መንገድ ብዙ ነገር ብታስቧላችሁእና እስኪ እሱን በተመለከተ ክፍል አንብ የወለድህን አባትህን ስማ ይላል መጽሐፈ ምሳሌ መጽሐፈ ምሳሌ 23 22 የወለድህን አባትህን ስማ እናትህን ባረጀሽ ጊዜ አትናት አትናቃት እናትህን ባረጀሽ ጊዜ አትናቃት። እውነትን ግዛ አትሽጣትም፣ ጥበብን፣ ተግሳጽን ማስተዋልንም። የጻድቅ አባት እጅግ ደስ ይለዋል። ጠቢብንም ልጅ የወለደች ሐሴት ታደርጋለች። አባትና እናትህ ደስ ይበላቸው፣ አንተንም የወለደች ደስ ይበላት። ይህን ክፍል አስታውሳለሁ። እንዲሁ ቤተክርስቲያን ከመሰረት አንድ ዓመት በኋላ ይሆን እንደዚህ ብቻ ሰፊ ጊዜ ወስደን እንደተማርነው አስታውሳለሁ። እንዲሁ የእናቶች ቀን ላይ በይበልጥና አንተን የወለደች ደስ ይበላት የሚለውን እና ምንድን ነው መጽሐፍ ቅዱስ ስለ እናትና አባት ክብር የሚያስተምረን የሚለው እንድናይ ነው የምፈልገው። መጀመሪያ እንዳልኳችሁ በጣም ትልቅ ርዕስ ነው። አንደኛ ከአስርቱ ቃላት ከአስሩ ወሳኝ የሆኑ ሕጎች አንዱ እናትና አባትህን አክብር ነው። ታውቃላችሁ፣ አስርቱ ቃላት ሁለት ትልልቅ ክፍሎች አሉት። የመጀመሪያው የሚከፈለው ሲጀምር ከእግዚአብሔር በቀር ሌላ አምላክ አታምልክ ብሎ ሲሆን የሁለተኛው ክፍል ትልቁ ክፍል መጀመሪያ የመጀመሪያው ቁጥር አንድ ህግ እናትና አባትክን አክብር ነው። ማለት እግዚአብሔርን የመውደድ ህግ መጀመሪያ እግዚአብሔርን ማምለክ ሌላ ጣዖትን ማራቅ ነው። በነገራችን ላይ ጣዖትም የሚያመልኩ እግዚአብሔርን የምንወዳለን የሚሉ ሰዎች አሉን። ይህን ታውቃላችኋል። ጣዖትም እናመልካለን፣ ጨሌውንም አንጥልም፣ ጉዝጓዙንም እንደዚህ እናመልከዋለን። ሁሉንም እንደ ረከቦች ሲቀርብ ምን እንበረከካለን። እግዚአብሔርም ደሞ ማንከልክሎ እናመልከዋለን። እግዚአብሔርም የሚሉት እነሱ ቃራቅ ያለ ፈንጠር ያለ ብዙ የማያግዝ እ እንዳም ሲል ጨከን የሚያደርግ እንደዚህ፣ ደሞ በጉዬ እንትኑ የሚጠራው ደሞ ዝም ብሎ ራስ ምታቱም ላይ ምኑ ላይ የሚያግዝ የሚመስላቸው። ይህ በጣም አስተሳሰብ ነው። ትልቁ እግዚአብሔርን አንድ ሰው የመውደዱን መገለጫ ከቤቱን ንጹሕ ማድረግ ነው። ሕሊናውን ንጹሕ ማድረግ ነው። ለምንም የማያጎበድድ እግዚአብሔርን ብቻ አምላኩና ጌተው የሚያደርግ ሰው ሲሆን እግዚአብሔርን ይወደዋል። እግዚአብሔርን ትወደዋለች ይባላል። እማይቻል በሆነ ጊዜ እንኳ ራሱ ይቻለዋል አምላኬ ብሎ ማመን እግዚአብሔር ፍቅር መግለጫ መገለጫ ነው ቤታችን። ለዚህ እኮ ነው የእኛ እናት የምትባለው በእምነት ፍጹም ናት። ቤታችን የሰው ልጆች ፍቅር መነሻ ደግሞ እናትና አባትን መውደድ ነው። እግዚአብሔርን የመውደድ ፍቅር መነሻው ከእግዚአብሔር በቀር ሌላ አምላክ አለማምለክ ሲሆን፣ ሰውን የመውደድ ፍቅር መነሻ ደግሞ እናትና አባትን ማክበር ነው። እናቱንና አባቱን የማያከብር ሰው ሌላውን ሰው ለማክበር በጣም ይቸገራል። ለምንድን ነው እንዲህ የሚሆነው? ምናልባት በእርግጥ እናትና አባቶቻችን የተለያየ መልካም ነገርም ክፉ ነገርም ሊኖራቸው ይችላል። አንዳንድ ጊዜ አስተዳደግ ብዙ መልክ ነው ያለው እንደምታውቁት፣ ብዙዎቻችን በጣም በእንባ የምናፍቃቸው አባቶች፣ እናቶች በህይወት ይኖሩም አይኖሩም ይኖራሉ። በአንፃሩ ደግሞ እ ምንለው ደግሞ ብዙም ደስ የማያነሰኝበት ነገር ቢኖርም ግን ስቲል የሚገርመው የልጅነት ፍቅር አለን። እስቲል እነሱም ደግሞ ያው የራሳቸው የሆነ በተፈጥሮ የተሰጣቸው ፍቅር አላቸው። ነገር ግን የፍቅር መነሻው እናት አባትን ከማክበር ነው የሚጀምረው። ምክንያቱም ህይወታችን የተሰጠን ከእነሱ ነው። እግዚአብሔር የፈጠረን በነሱ አካል ነው በእነሱ አካል ነው። ስለዚህ የወለደህን አባትህን ስማ ይላል። መጀመሪያ መስማት በጣም አስፈላጊ ነገር ነው። አባት መመሪያ ሰጭ ነው። አባት መመሪያ ሰጭ ነው። አባት መካሪ ነው። አባት ጥቃትን አይፈልግም። አባት የስህተት መንገድ ላይ ልጁ እንድትታይ ልጁ እንዲታይ አይፈልግም። ብዙ ጊዜ ሁላችንም ልጆች ሆነን የምናስታውሰውን ነገር ከአባታችን እናታችን የምታውቀው አባታችን የማያውቀው በጣም ብዙ ነገር ነው የሚኖረው አይደል? ማሚ ብዙም ላትጨክን ትችላለች አይደል? ግን አባአባ ከሰማ ዋ እንላለን። አናደ ለምንድን ነው ያ? ማለት በጭራሽ በሱ ዘንድ ተቀባይነት የለውም ለማለት ነው። ቀጥሎስ እናትህ ባረጀሽ ጊዜ አትናቃት ይላል። አሁን ከዚህ በኋላ አባቶች ቀን ላይ ስለ አባቶች ብዙ ስለምንማር ወደ እናቶች ነው የማዞረው። እናትህ ባረጀሽ ጊዜ አትናቃት። እውነት የእናት ነገር መቼስ ያልተወለደ ስለሌለ እናቴ የሌለው እዚህ ውስጥ ስለሌለ ለማስረዳት ከባድ አይደለም፣ አይደል ወዳጅ? ይኖረናል መቼም፣ ግን የእናታችን ያክል የሚወደን ሰው መኖሩን እኔ እጠራጠራለሁ። በጣም ከሚያሳዝነኝ ነገር አንዱ ሰው እናቱ ወይም እናቷ እንደማትወዳት ሲያስብ ነው። በጣም ከባድ ነው። እናቴ አትወደኝም ብላ የምታስብ ልጅ ወይም ብሎ የሚያስብ ልጅ ብዙ አይነት ስሜት በውስጡ ሊፈጠርበት እንደሚችል ይሰማኛል። እናት በተፈጥሮ እንድትወድ ሁና ነው የተፈጠረችው። አንደኛ እንደምታውቁት በጣም ቀራቢያችን ናት እናት አባት ትንሽ ነቃ ካልን በኋላ መታቀፍ ወክ ማድረግ ከጀመርን በኋላ ነው ቢያቅፈን ቢስመን ምን ቢለን። በይበልጥ በእኛ ሀገርማ ጨርሶ በቃ እንደውም ማደጋችንም ሳያውቁን ነው አባቶች፣ የሚያድጉ ሰራተኞች ይኖራሉ፣ ሰዎች ይኖራሉ። በቃ ከፍ ካለ በኋላ እንደው ማገዝ ስንጀምር ነው ልጅ ልጅ የሚለው እንጂ ልጅ ያለውም አይመስልም። ታች ያሉት ልጅ እንዳለም ራሱ ይረሳቸዋል በሙሉ እና እናት ደክማ አሳድጋ አሳድጋ እዚያ ጉልበቱ ላይ ሲደርስ ተከትሎት መሄድ ሲጀምር ያን ጊዜ አይ የእኔ ልጅ ማለት ይጀምራል። እንደዚህ ደርሰሃል፣ እንዲህ ይሆናል። አንዳንድ ጊዜ እንደሱ ነው በሀገራችን። እዚህ ግን ጋድ ብለስ አሜሪካ ሁሉም ዳይፐር እየቀየረ ነው የሚያሳድገው። ስለዚህ ምን ማለት ነው? ሁላችንም የአባትነት በረከት ደርሶናል ማለት ነው፣ ደርሶናል። ስለዚህ እናትህ ባረጀች ጊዜ አትናቃት። በጣም እውነተኛ ነገር ነው። አንዳንድ ጊዜ በጣም አንዲት ቆንጆ ልጅ እምትሾፍራት አንዲት በጣም የተንገላታች እና ያለቀች ሴትዮውም ከጎኗ ተቀምጣ ካያችሁ ያች ሴትዮው ይቺ ልጅ ከማሳደጓ በፊት እንደዚች ቆንጆ ልጅ ቆንጆ ነበሩ ማለት ነው። ማለት ነው ጊዜያቸውን አእምሯቸውን ውበታቸውን በሙሉ ልጆቻቸውን በማሳደግ አሳልፈው መጨረሻ ላይ ደግሞ እግዚአብሔር በሰጣቸው ጊዜ እነሱ ባሉበት ደረጃ ይሆናሉ። አካላችን እንደምታውቁት ነው፣ ይለወጣል፣ አይደለም? ይለወጣል። ፎቶግራፋችን ወደኋላ እየሄድን ስናየው እንዴት ነው? ምን ተፈጠረ? ደግሞ ዘንድሮ ምን ጨመረ ምንጎደለ በቃ ሳናስበው በይበልጥ እንደው ደህና የምትወዱት ሰውዬ አንድ ሁለት ሶስት ዓመት ከእናንተ ዞር ብሎ መጥቶ ከመጣ ያስደነግጣችኋል። እሱን አይታችሁ እኔም እንደሱ አርጅቻለሁ እንዴ ብላችሁ እራሳችን ነው የምታዩት። ለምን ሁሌ ነው የምንለወጠው? ስለዚህ እናት ትለወጣለች፣ አባትም ይለወጣል። ሲለወጡ ሲሸመግሉ እኛ ውቦች ስለሆን ልጆች ስለሆን ወጣቶች ስለሆን እናታችንን ልንንቃት አይገባም ማለት ነው። እናት በምርኩዝም ዝም ብትሄድ እናት ናት። አልጋ ላይ ብተኛ እናት ናት። ስለዚህ እናትን ማክበር ራስን ማክበር ነው። ራስን ማክበር ነው። የእናቶች በዓል በነገራችን ላይ ከእናቶች እናት ከወላዲተ አምላክ በዓል ጋር የተያዘ ከልደታ ጋር ስለሆነ በጣም ሚኒንግ ፉል ሆኗል። በጣም ትርጉም ያለው ሆኗል። ስለዚህ እናትን ማክበር በጣም አስፈላጊ ነው። እውነትን ግዛት ትሽጣትም ጥበብን ተግሳጽን ማስተዋልን ገንዘብ አድርግ ይልና ይህ ማለት ብዙ ነገር የሚናገር ነገር ነው። ነገራችን ላይ እውነትን ገንዘብ አድርገው እንጂ እውነትን በምንም አትተካዋ ትለውጠው ካለ በኋላ ጥበብን፣ ማስተዋልን፣ ሰዎች ሲቆጡ ተግሳጽን እናትህ አባትህ የሚወዱ ሰዎች ተው ሲሏችሁ እነሱን እሱም ማስተዋልን ገንዘብ አድርገው። የጻድቅ አባት ማለት የእውነተኛ ሰው ወላጅ አባት ወይም ደግሞ መንፈሳዊ አባት ሊሆን ይችላል፣ መምህር ሊሆን ይችላል። በነገራችን ላይ እናት የሚባለው አባት የሚባለው በስጋ የወለደ ብቻ አይደለም። ጥበብን ያስተማረ አራያ ምሳሌ የሆነ በእድሜ የሚበልጠን አገር የሚመራው ሁሉ እናት አባት ይባላል። ሰው በስጋው ሁሉም ከአብራኩ የተከፈለ ከማጸኑ የወጣ ልጅ ሁሉም ላይኖረው ይችላል፣ ግን ብዙዎች ልጆች አሏቸው በመንፈሳዊ ምክር የሚያሳድጓቸው ድሆቹ ነው ረድተው የሚያሳድጓቸው በአርአያነት የሚያሳድጓቸው ማለት ነው። እና የጻድቅ አባት እጅግ ደስ ይለዋል ካለ በኋላ ጠቢብንም ልጅ የወለደች ሀሴት ጠቢብንም ልጅ የወለደ ሀሴትን ያገኛል ይላል። ይህ የጋራ ነው፣ እውነት ነው። እውነተኛ ልጅ ማስተዋይ ልጅ ስትወልድ እናትም አባትም ደስ ይላቸዋል። በልጆቻችን አስተሳሰብ ጥሩ ነገር ያልጠበቅነው ነገር ሲናገሩ አድገው ሀሳባቸውን በሚገባ ሲገልጹ በሀሳብ ቻሌንጅ ሲያደርጉን ተመስገን እግዚአብሔር ነው የምንለው። እንዴት ትጠይቀኛለህ! እንዴት እንዴት ታስባለህ! አይደል የምንለው ውስጣችን የሚለው ምንድን ነው? አንተ እግዚአብሔር እንዴት መልካም አምላክ ነህ ነው የምንለው። ከዚያስ አባትና እናት ደስ ይበላቸው ካለ በኋላ አንተን የወለደች ደስ ይበላት ይላለይቱ አባትና እናት ደስ ይበላቸው፣ አንተን የወለደች ደስ ይበላት። ስለዚህ አባቶችና እናቶች፣ ምናልባት ይህ አንደኛ መንፈሳዊ ነገር ነው፣ እናትና አባትን ማክበር። በእናቶቻችን በኩል ደግሞ እንዳልኩት የተለየ ስሜት ነው ያለን፣ የተለየ ስሜት ነው። ለአባት ያለን ስሜት ራሱን የቻለ የሆነ ስሜት አለ። ቴስቱም ጣይሙም በጣም የተለየ ነው። አባት ሲሞት የሚሰማን ስሜት በጣም የተለየ ነው። እናት ስትለይ የሚሰማን ስሜት ስትሞት ደግሞ በጣም የተለየ ነው። አባት ቤት ሲኖር የሚሰማን ስሜት የተለየ ነው። እናት ቤት ስትኖር የሚሰማን ስሜት የተለየ ነው። የሚገርመው ሁላችሁም አገናዘብ ትችላላችሁ። እንግዲህ የቤታችሁ ምናልባት አንዳንድ ጊዜ አባት እናት የሚሆንበት ቤትም አለ። እናት አባት የሆነበት ቤትም አለ። አንዳንዴ ማሚ ጠንከር ቆንጠጥ የምታደርገውና አባባ ደግሞ የሚደብቅ የሚሆንበት ጊዜ አለ። አንዳንዴ ደግሞ አባባ ሲቆነጥጥ ማሚ ተውላ የምትደብቅ የሚሆንበት ጊዜ አለ። የተለያዩ ናቸው ባህርያቸው። የሚገርማችሁ ነገር ሁሉም ሁለቱም አንድ አይነት ባህሪ አይኖራቸው። አንዱ ያዝ ቆንጠጥ ሲያደረግ ሌላው ለቀቅ የሚያደረግ ነው የሚሆኑት። የሚገርም ነገር ነው እራሱ አብረውን በትዳር የሚኖሩትም። ለዚያ ነው ሁለቱም ኃይለኞች ከሆኑ ቤቱ ይቃጠላል። ስለዚህ አንዱን ቀዝቀዝ ያለ አንዱን ጠንከር ያለ አድርጎ ነው እግዚአብሔር የሚሰጠን የሚገርም ነገር ነው አስተሳሰብም እንደዚሁ ነው አንዱ ጀነረስ አንዱ ደግሞ ያዝ የሚያደርግ አንዱ ሶሻላይዜሽን ላይ ጎበዝ የሆነ አንዱ ደግሞ እንዲያው ጉዳይ የሌለው ቤቱ ላይ ብቻ የሚያተኩር ሆኖን ነው የምንገናኘው በአጋጣሚ ይህ ሁሉ የእግዚአብሔር ጥበብ ነው እግዚአብሔር ጥበብ ነው እና ህፃናት በእናታቸው ላይ ያላቸው ፍቅር የሚመሰረተው ወይም ዛሬ የምኛ እስከ መጨረሻ እናት አርጅታ ዘጠና ዓመት ናት፣ እዚያም በላይ ናት። ወይም ዘማኒያ ምናምን ዓመት በቃ ሞተች መባልን መስማት የማንፈልግበት ምክንያት ለምን እንደሆነ ታውቃላችሁ? በጣም ተጠቅመናል። ክርስ ምግባችን፣ ህይወታችን በሙሉ እሷ ነው የነበረችው። ስለዚህ ሁለንተናችን ከእሷ ጋር የተያያዘ ነው። እኔ ምሳሌ ልንገራችሁ። ከኔ ቤት ናኩቶ የሚባል ህፃን ልጅ አለኝ፣ ታዩታላችሁና እኔ ከውጭ ስመጣ ደወል ስደውል መጥቶ በሩን ይከፍትልኝና ሃይ ዳዲ ብሎኝ ይሄዳል። ኤልሳቤስ ስትመጣ ገና መኪናው ሲመጣ መዝለል ይጀምራል። ከዚያ ከላይ ከፎቁ እየተንደረደረ ይወርዳል። ከዚያ ይዘል ይዘልና ሂዶ እንዴት እንዴት መሬቱ እንደሚለቀው አላቅም። ራሱ ዘሎ ሂዶ ላይ ዋላ ይወጣል። ከደስታው ብዛት የተነሳ ማሚ ማሚ ነን እስታፍ ማለት ነው። እና የኔና የኤልሳቤጥ ልዩነት ያን ጊዜ አውቃለሁ ማለት ሂ ነውስ ማን እንደሚጠቅመው ማን የበለጠ ትኩረት እንደሚሰጠው ማን እንደሚንከባከበው ማን እንደሚንከባከበው። እና ከዚያ ቤቱ ሁሉ በሙሉ ቀውጤ ነው የሚሆነው ለአንድ አፍታ በሙሉ እና አሁን አሁን አሁንማ፣ ሁላችን ቁመን ማየት ጀምረናል። ማሚ መጣች ብሎ አንድ ሰው ከተናገረ ራሱ ሩጫው፣ ፍጥነቱ እኔ እንዴት እንደማይወድቅም እራሱ ይገርመኛል። ይህ ሁሉ የሚያሳየን ምንድን ነው? ሁልጊዜ ነፍስ የሚጠቅማትን ታውቃለች፣ የሚረባትን ታውቃለች። እናቶቻችን እንዲህ አቴንሽናችን፣ ትኩረታችን የሚወስዱ ናቸው። እና ስለዚህ ሁላችንም ሁላችንም በእውነት በስጋ የወለዱን በጤና ያሳደጉን እሱም ማወቅን ያስተማሩን ይልቁንም ደግሞ ቤተ እግዚአብሔር እያመጡ ደግሞ በማስተዋል የሚያኖሩን ወላጆቻችን እግዚአብሔር ይጠብቅልን። በእውነት በጣም የሚገርሙ ወላጆች ነው የነበሩን። አሁንም ደግሞ የምትገርሙ ወላጆች አላችሁ። እዚህ ቤተ ክርስቲያን በጣም ብዙ የተባረካችሁ እናቶች አላችሁ። በብዙ መንገድ በብዙ መንገድ፣ አንደኛ ኑሯችሁን ታግላችሁ ያሸነፋችሁ የምታሸንፉ ልጆቻችሁን በአግባብ የምታሳድጉ እግዚአብሔርን ልጆቻችሁ እንዲፈሩ ተግታችሁ። አንዳንዶቻችሁ እኮ ቤተ እግዚአብሔር ራሱ መውጣት የጀመራችሁ በልጆቻችሁ ምክንያት ነው፣ ለልጆቻችሁ ብላችሁ ነው። ስለዚህ በጣም ትልቅ በረከት ነው እሱ፣ በጣም ትልቅ በረከት ነው። ያ ብቻ አይደለም፣ ልጆችን በሃይማኖት ለማሳደግ በጣም እንደ ቅዱሳት አንስት የሚተጉ እናቶች አሉ። በልዩ ልዩ መንገድ ገንዘብ በገንዘብ የሚረዱ አሉ። በጊዜያቸው በጣም ከፍተኛ የሆነ የእያንዳንዳችንን ልጆች እንደ ራሳቸው ልጆች አድርገው የሚንከባከቡ ስንት እናቶች እንዳሉ እዚህ ቤተክርስቲያን ታውቃላችሁ። በእርግጥ አሁን ስለ እናቶች ስለምናገር ነው እንጂ እናቶች ብቻ አይደሉም አባቶችም ወንድሞችም አሉ። ስራዬ ብለው ማለት ነው ስራዬ ብለው የልጆች ጠባይ ለወጥ ሲል የሚደረግጡ ማለት ነው እንዳትጠፋ ይህች ልጅ እንዳይጠፋ ይህ ልጅ ብለው፣ ምክንያቱም ዓለሙን ያውቁታል እሳት እንደሆነ ያለው ማለት ነው። እና ይህ ሁሉ በጣም ትልቅ በረከት ነው። እና አሁን ዛሬ ብዙ እዚህ በላይ አልይዛችሁም። ከሁሉ አስቀድሞ እንደተለመደው ምን እናደርጋለን? አባቶች እንነሳለን አይደለ? ዛሬ የእኛ ቀን ነው። እንነሳና ሁላችሁም ተነሱ። አሁን ወደዚህ እንዞራለን አይደለም? እንደዚህ አሉ የምናደርገው አዎ። ግማሾቻችሁ በኋላችሁም አሉ። እንኳን ለእናቶች ቀን አደረሳችሁ በሏቸው ሁላችሁም። እንኳን ለእናቶች ቀን አደረሳችሁ! እንኳን ለልደታ በዓል አደረሳችሁ! የእናቶች እናት የእመቤታችንን በረከት አይለያችሁ። በልጆቻችሁ ደስ የምትሰኙ ሁኑ። እናከብራችኋለን፣ እንወዳችኋለን። እግዚአብሔር ይባርካችሁ። አሁን አጨብጭቡላቸውና ሀፒ ማዘርስ ዴይ ይበሏቸው። እግዚአብሔር ያክብራችሁ። እግዚአብሔር ያክብራችሁ። በጣም ጥሩ እንግዲህ የቀረውን ታች ዝግጅት አለ አዳራሹ ላይ እንወርዳለን ልጆች መዝሙር አላቸው ይዘምራሉ የተዘጋጀ ነገር አለ ያንን እንትን ብለን ወደ የቤታችን በሰዓቱ እንሄዳለን ማለት ነው ስለዚህ ዛሬ እኔ መምህር ምን ትመክረኛለህ እናቴን እወዳታለሁ ግን ከእኔ ተለይታለች ምን ባደርግላት ደስ ይላት ይመስልሃል ብሎ አንድ ሰው ጠየቀኝ እና ምን እንዳልኩት ታውቃላችሁ? በስሟ በጎ አድርግላት። በስሟ በጎ አድርግ። ለምሳሌ ቅዳሴ ማስቀደስ ሊሆን ይችላል፣ ለድሆች መመገብ ሊሆን ይችላል፣ ለድሆች በጎ ነገር ማድረግ ይችላል። በስሟ በጎ ነገር አድርግላት። በነገራችን ላይ የክርስትናን ጥበብ የምታዩት እዚህ ላይ ነው። ሰው መሆን ማለት ለ50 ለ80 አመት እድሜ ብቻ አይደለም። የዘላለም ህይወት አለን። የዘላለም ህይወት አለን። ስለዚህ እኛም ተስፋ ያደረግነው እግዚአብሔርን ለምትቀጥለው ዓመት አይደለም፣ ለተወሰኑ ለተወሰነ እድሜ አይደለም፣ ለዘላለም ህይወት ነው። ስለዚህ እንደሱ ልናደርግ እንችላለን። ሌላው ነገር ደግሞ እስቲል ከአንተ ብትለይም እናትህ አባትህ ከአንተ ሚል እስካሁን መውደድ ትችላለህ፣ ማክበር ትችላለህ። ማክበር እንችላለን። የሞት ጉልበት ማለት የፍቅር ጉልበት ከሞት የበረታ ነው። ፍቅር ከሞት ይበረታል። ስለዚህ ፍቅራችንን ሊወስድብን አክሮታችን ሊወስድብን ሌላው ነገር ደግሞ እሷን ማድረግ ተወደው የነበረው ነገር ካለ ያን ነገር ማድረግ በጣም ጥሩ ነገር ነው። ስለዚህ እንደሱ ማድረግ እንችላለን። በጸሎት ማሰብ ድሆች መርዳት ተገቢ ነገር ነው። ቸሩ መድኃኔ ዓለም ወደ ሌላ ማድረግ ትልሄድ ቸሩ መድኃኔ ዓለም ስለቴን ስለሰማኝ ታመሰግኑልኝ ዘንድ ብለው ሁለተ ዮሐንስ አምስት መቶ ዶላር ሰጥተዋል። እግዚአብሔር ይስጥልን። ጸሎትሎትን እግዚአብሔር ስለሰማ ክብሩ ይስፋ ፈጣሪዬ ቸሩ መድኃኔ ዓለም ስለቴን ስለሰማኝ በእልልታ በጭብጫቦ አመስግኑልኝ፣ ለእሱ ስጦታ 100 ዶላር ሰጥቻለሁ ብለዋል። ሁለት ተማሪያም ናቸው። እሳቸው ደግሞ እድሜና ጤና ይስጥልኝ እና የመስጋና ጌታ እግዚአብሔር ይመስገን። ዛሬ ደግሞ አንድ አባት ከባለፈው ጊዜ ኮቪዱ በገባ ሰሞን የሸኘናቸው አንድ አዛውንት አባት ነበሩ። እሳቸው የእሳቸውን ዓመታዊ መታሰቢያ ጸሎት በጸሎት አፍታት ላይ ስናስብ ነበር። ባለቤታቸው እናታችንም ሀይ ከመካከላችን ታዋቸዋላችሁ። እሳቸውን ባለቤታቸውን ሊያሳስቡ ነው የመጡት ዛሬ እና ለቃል ኪዳን መታመን እንዲህ ነው እናትነት፣ ለቃልኪዳን መታመን እንዲህ ነው እናት፣ ለልጇ ብቻ ሳይሆን ለባሏም ታማኝ ናት፣ ቢኖርም ባይኖርም። እውነተኛ እናት ደግሞ ሰው አየኝ አላየኝ ብላ ሳይሆን እግዚአብሔር ያየኛል ብላ በክብርና በቅድስና የምትኖር ናት እና እማዋይንም ረዥም ዕድሜና ጤና እግዚአብሔር ይስጥልናታችን። እግዚአብሔር የቶትን ይባርክ። የአባታችን የገብረ ስላሴ ነፍስ ይማርልን። በተረፈ ያስተማረን የመከረን እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን፣ ምስጋና ለስሙ ይሁን። ሁላችሁንም እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ።